220 ካሬ ላይ ያረፈ ቤት ይዤላችሁ መጥቻለሁ። ወሎ ከሚሴ። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንዴት ናችኋለን? ለቻናላችን አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ግን ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ይህ ቤት ይዤላችሁ የመጣሁት እንግዲህ ትልቅ ቤት የድሮ አሞራ ክንፍ የሚባለው ቤት ነው። ወሎ ከሚሴ ነው የሚገኘው። አሪፍ ሆነ ቦታ ላይ ነው ያለው ከአራት አቅጣጫ መንገድ ያለው ኮብልስቶን ነው መንገዱ። በሁሉም አቅጣጫ መንገድ ነው የሚያዋስ ነው። በአንድ በኩል ቤት ብቻ ነው ያለው። ይህ የምታዩት እንግዲህ ሁለት መቶ ሀያ ካሬ ነው። ወደ ውስጥ ላሳያችሁ ቤቱ ይህን ይመስላል። ትንሽ አርጀት ያለ ነው የድሮ ቤት ነው። አድሳችሁ ለገበያ ወይም ደግሞ ለንግድ እንዲሁም ደግሞ ለመኖሪያ አካላችሁም አሪፍ ቦታ ላይ ነው ያለው። ይህ በጎን ያለው ከዚህ በኩል ነው እንግዲህ ቤት ያለው። በሌላው በኩል መንገድ ብቻ ነው ማለት ነው ቤቱ እንግዲህ ከውጪ የተገረፈ ነው። ይሄን ይመስላል። ግድግዳው ይሄን የምታዩት ነው። ግቢው ይሄ በአንድ በኩል ያለው ግቢው ነው። የፈለጋችሁትን ቤት ዲዛይን፣ ፎቅ እንዲሁም ደግሞ የተለያዩ የቤት አይነቶችን እየሰራችሁ መኖር ወይም ማከራየት እንዲሁም ደግሞ ለድርጅት ሰርታችሁ መኖር ትችላላችሁ ማለት ነው። ፊትለፊት ላይ ኮንቲነር አለው። ይሄ የምታዩት እንግዲህ ኮንቲነር ነው። ትንንሽ ነገሮችን ገበያ ለመስራት እንዲሁም ደግሞ አዳዲስ ነገሮችን ፈጠራ እየፈጠራችሁ እዚህ ውስጥ ለመሸጥ ወይም ለመጠቀም ትችላላችሁ ማለት ነው። ፊት ለፊቱ ይሄን ይመስላል እንግዲህ መሰረተ ልማት ሙሉ ያለው ነው። መብራት አለው፣ ውሃ አለው፣ ሙሉ ዶክሜንት አለው ማለት ነው። ይሄ እንግዲህ ቤቱ በፊት ለፊት ያለው ነው። ይሄን ይመስላል በፊት ለፊት ይሄን ይመስላል። እንግዲህ ሌሎችም ተጨማሪ ቤቶችን፣ ቦታዎችን እንደዚሁም ይዘን እየመጣን እናስተዋወቃችኋለን። ለሌሎች ለሚፈልጉ ሸር እያደረጋችሁ አገናኙን ባላችሁበት ሆነ ቦታ ሆናችሁ ቤተሰቦቻችሁን እየላካችሁ ወይም ወኪሎቻችሁን እየላካችሁ ማሳየት እንችላለን ማለት ነው። ከገዢዎቹ ጋር ቀጥታ እናገናኛችኋለን። ከዚህ በኋላ እንግዲህ የተለያዩ ማስታወቂያዎችን እየሰራን ወደ እናንተ የምናደርስ ይሆናል ማለት ነው። ዛሬ ይዘንላችሁ የመጣ ነው ቤት እንግዲህ አትክልት አለው በውስጥ ይሄን ይመስላል ከውስጥ ስናየው፣ ከውጭ ደግሞ በዚህ በኩል መንገድ ነው። ይሄን ይመስላል በዚህ በኩል እንግዲህ መንደሩም እንደዚሁ ሞቅ ደመቅ ያለ ነው። ፊት ለፊት የምታዩት ቆርቆሮ አጥር ነው፣ ግቢ ሙሉ ታጥሯል። በዚህ መልኩ ነው ማለት ነው ያለው። በዚህኛው ሳይድ ደግሞ ላሳያችሁ። እዚህ ጋር ኮንቴነራችሁን ፊት ለፊት የሚያሳይበት ቦታ ነው ማለት ነው ገበያ ለመስራት ይሄ ጋር እንግዲህ ተመልከቱት። ማዕዘን ላይ ነው ያለው። አሪፍ ቦታ ነው። በፊት ለፊትም እንደዚሁ በዚህኛው ሳይድ መንገድ ነው። ከሁለት አቅጣጫ ነው መንገድ የሚያገኘው። በአንድ በኩል ብቻ ነው ቤት ያለው። አሪፍ ቦታ ላይ ነው ያለው። ለተለያዩ ነገሮች ለድርጅትም ሆነ ለትምህርት ቤትም ሰጥታችሁ የህጻናት መዋለ ህጻናት መስራት ይቻላል። እንዲሁም ደግሞ የገበያ ማዕከል መስራት ትችላላችሁ። ማንኛውንም ለስራ ምቹ የሆነ ቦታ ነው። ውጭ ለውጭ ቦታው ስታዩት ይሄን ይመስላል እንግዲህ ቤቱ ከውጭ እንደዚህ ነው የሚታየው። በዚህ በኩልም መንገድ ነው እንደምታዩት። አመች የሆነ ነው። ለከተማ ቅርብ ነው። ለመናኸሪያው ቅርብ ነው። በዚህ በኩልም መንገድ ነው። እዩት። እዚህ ጋር የሚታየውን ቤት ተመልከቱት፣ ከጎረቤት ያለውን። በዚህ በኩልም መንገድ ነው። አሪፍ ቦታ ላይ ያለ ነው ማለት ነው። ለሁሉም አመች ነው። ፊት ለፊት እንደምታዩት እንግዲህ በ ሶስት አቅጣጫ ነው የምታዩት። ይህ ቦታ እንግዲህ ለገበያም ሆነ ለንግድ ለማንኛውም አሪፍ ነው ብያቸዋለሁ። ሌሎች ቦታዎችንም በተጨማሪ እያሳየን ወደ እናንተ እናቀርባለን። የምትፈልጉ ወይም ደግሞ ለሚፈልጉ ወዳጅ ዘመዶቻችሁ ሼር ላይክ እያደረጋችሁ አድርሱልን። እያገናኘን ከባለቤቶቹ ወይም ደግሞ ከባለቦታው ጋር እያገናኘን እናጋዛችኋለን ማለት ነው። በልግ ቲቪ የዚህ ቤቷ ጋር እንግዲህ ሶስት ነጥብ ስድስት ነው የተባለው።